አሰላሙአለይኩም ወረመቱላሂ ወበረካቱ የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ አልሐምዱሊላህ። ዛሬ ደግሞ ዱለት ወይም ጨጓራ እንስራ አብረን። እዚህ ጋር ቀቅዬው መጀመሪያ፣ ከዛ ከተፍ ከተፍ አድርጌ ልፈጨው ነው። ይሄ ሽንኩርት መፍጫ ለዱለት እንትን ማለት ቀላል ነው የሚያደርግላችሁ፣ የስጋ መፍጫው ማለት ነው። ባለፈ በርገር ሲሰራ ለምንድን ነው የፈጨሹ ስጋውን ብላችሁኛል። የፈጨሁት በዚህ ነው። ግን ይሞቃል በጣም ያኔ ቀስ እያረግኩኝ እያሳረፍኩን የፈጨሁት በዚህ። ጨጓራችን እንፈጫለን። ከዛ እናያለን እንዴት እንደሚሆን ማለት ነው። ደሀባይ መጥበሻችን መጀመሪያ ነው የምጥደው። መጥበሻ አይነት እዳለው እኔ ቤት ውስጥ በስቶብ ነበር ልሰራ የነበረው፣ መብራቱ ጠፍቶ እንግዲህ ክሰል አይቀጣጥይ እዚህ ጋር እንደምታዩት በክሰል ነው የምሰራው። ከዛ መጀመሪያ መጥበሻ ሞቅ ብሏል። እዚህ ጋር ዘይት አደርጋለሁ ማለት ነው ትንሽ ነጭ ሽንኩርት ላመስበት ነው። በቃ መጀመሪያ ነጭ ሽንኩርቷን አመሳ መሰል አረጋት ነው። እና ዘይት እንደዚህ ካደረግኩ በኋላ ዘይቴ ሞቅ ሲል ነጭ ሽንኩርቱን እጨምርበታለሁ ማለት ነው በትልልቁ። ያኔ ድቅቅ ያለ አይደለም። ድቅቅ ያለውም በኋላ ላይ ነው የምጠቀመው። ለአሁን ከፍ ከፍ ያለ ነው የማደርገው። ትንሽ ሞቅ ይበልና ዘይቱ ጥብስ አረግበታለ። በጣም ቆንጆ ጣዕም ነው የሚኖረው። የነጭ ሽንኩርቱና ከሃ ነው የሚኖረው ማለት ነው። ዘይቴ እንደዚህ ለብ ለብ ካለ በኋላ ነጭ ሽንኩርት እኔ እንደዚህ አልኩኝ ከተፈታለን ቆንጆ እንዲጠብሰው ማለት ነው። ቆንጆ ነው የሚሆነው እኔ ነጭ ሽንኩርት መጀመሪያ ካጠበስኩት ጣዕሙ በጣም ቆንጆ ነው የሚሆነው ሽታው ራሱ ማለት ነው። የምር ሽታው ግን ማሻአላ፣ ተባረከ ረህማ። እንደዚህ ነጭ ሽንኩርት ጠብሳቸው አይታችሁት ከሆነ በጣም ቆንጆ ነው፣ ምግባችሁ ራሱ ቆንጆ ነው የሚሆነው እና እንደዚህ ትንሽ ጠበስ ካረኩ በኋላ የከተኳቸውን ሽንኩርቶች ጨምራለሁ ማለት ነው። እንግዲህ አባይ ሽንኩርቴን እንደዚህ ጨመርኩ። ከዛ ሽንኩርቱ የሽንኩርቱ ሽታ ሳይሆን ብዛት የሚሸተው ነጭ ሽንኩርቱ ጨጓራው፣ እንደዚህ አድርጎ ነው የፈጨልኝ ማሽኑ። ማሻላ እንደምታዩት ቆንጆ አድርጎ ነው የፈጨልኝ። እዚህ ጋር እንግዲህ ሽንኩርቴ እየበሰለ ነው። ኦ ጥብስ አርጌዋለሁ ያው የነጭ ሽንኩርት እና ሽንኩርት ጣራ ነው ብያችኋለሁ። ከዛ እዚህ ላይ የተፈጨውን ጭጓራውን ጨምራለሁ ማለት ነው። እንዴት እንደሆነ ብያችሁት። ማሻአላ ተባረከ ረህማን። ብዙ ነው ደሞ ጨጓራው ማሻአላ። እንደዚህ አድርገን መቀላቀላለን። ከዛ እንጠብሰዋለን ማለት ነው እንደዚህ አብሮ ከሽንኩርቱ ጋር ቆንጆ ሆኖ ነው ድቅቅ ብሎ የፈጨው ማሽኑ ማለት ነው። ከዛ ጉበት ብቻ ነው በጥሬው መቀጠቀጠው ነው። ከዛ የቀጠቀጡትን እጨምራለሁ ማለት ነው። ረከ እንደዚህ እየበሰለልኝ ነው። ቆንጆ ሆኖ ነው የራሱ ተከተፈው በእጅ ሲፈገፈግ ማን ነው ለላ አንዴ ማሽናችሁ ውስጥ አስገብታችሁ በቃ በአንዴ ፍጭት ነው ማለት ነው እና አባይ እንደዚህ ሆኖ ዱለት እየመሰለልኝ ነው። ከዛ አባይ እዚህ ጋር እንደምታዩት እየቀጠቀጥኩ ነው ዱበት ማለት ነው። ጉበት ከነካው ስለማይለቅ እንትን በፊት የነበረኝ እንጨት ጣውላ ነበር እና እሱ ላይ ነው መቀጥቀጥ ያዝኩት። ከዛ ቅልት እንዳይልብኝ ማለት ነው የፕላስቲኩ እንግዲህ ሀባይ እንደዚህ በደንብ በጣም ተሳርጓል። በጣም ነው የሚያምረው። ማሻአላ ተባረከ ረህማን። ካሜራው ግን ይሄ አዲሱ ስልክ ያነሃል አይደለም፣ እንደምታዩት ቆንጆ ነው የሆነው። ከዛ ነጭ ሽንኩርት የተፈጨ አለኝ እዚህ ጋር ጨምራለሁ። ከዛ ደግሞ ይሄን የተቀጠቀጠውን ጉበቱን ጨምራለሁ ማለት ነው አዛባይ ብልን እንዳይጓጉል ማለት ነው። መንበሪ ምናቀላቀልና ትንሽ ነው ጠበስ የምናደርገው ከዚህ በኋላ ዱለቱ ረዲበስበሉ። ጉበቱ ደግሞ ሰዓት አይፈልግም። ትንሽዬ ነው የሚጠበሰው ማለት ነው። ከዚያ እንግዲህ ያለችሁት እንዳይጓጉል ቆንጆ ሆኖልኛል ማለት ነው። ቶሎ ቶሎ አሸታሽተ ነው የሚያስፈልገው፣ ምክንያቱም ጉጉል እንዳይ ማለት ነው። ፍርፍር ያለ እንደሆን ጉበት በባህር ሲቀጠቀጥ ከዛ ይያያዛልና፣ ከዚህ በኋላ ማረገው ነጭ ሽንኩርት እንደገና፣ ነጭ ሽንኩርት እና ዝንጅብልና ሊኝ የተፈጨ ማለት ነው። ከፍሬ ዘር አውጥቼው ነው። ከዚህ ትንስ ትንስ ነው ማረገው፣ አላበዛም። ከዛ የተፈጨ ድንብላል ሳይቆላ መሳይ የተፈጨ ድንብላል ነው እና ትንስ ይቆራልና አረግብታለሁ ማለት ነው። ጨው ጨው አለሀሰብ ነው የምታረጉት። ይህ በዚህ እንትን ስለምንል የበዛ ይመስላችኋል፣ ግን አይበዛም። በዛም የውጫው እንግዲህ ወይ በማንኪያ ቁንጥር ስታረጉት ነው ልኩን የምታውቁት። እኔ ልኩን ስለማውቀው ነው ያው እኔ ስጨምር ብዙ እንዳይመስላችሁ። ዝንጅብሉን ያለው ቆንጆ ያረገዋል። ከዛ በፌስታል ትንሽ የተቋጠረ ኮራሪ ማለት ያለች እቺን ጨርሽ እጨምራታለሁ። አለው ማለት ነው። ትናንትና ወጥ ሰርተንበት አልቋል። ከዛ እንግዲህ እንደዚህ ተብሳርገን ማውጣት ነው። በነገራችን ላይ በድንብ አልፈሬ በተፈጨው ማለት ነው። ሞክሩት። ማበጣ ነው የሚጣፍጠው። እንትን እንደው ዱለቱን ያጣፍጠዋል ማለት ነው። ሽታው እራሱ የተለየ ነው የሚሆነው። እንደ ሀርገን ሰርተን ምሳ ተጋብዛችኋል እላችኋለሁ። አባይ ሀባይብ አያችሁት? ማብራት ሲመጣ ሲሄድ በመሀል ራሱ ስጋውን እየፈጨው ሲመጣ ሲሄድ እኔም እንትኑ ማለት ነው ዱለቱን እየፈጨው ሲመጣ ሲሄድ ብስጭት ታርጎ የሰራሁት አሁን ውጭ ላይ ፀሐዩ ያንጸባርቃል። በደንብ ላይ ይችላል፣ ግን እንደዚህ የሚያምር ነው የሆነው። ማሻአላ ያስጎመጃል እላችኋለሁ። አህሪቡ ከዛ ቃሪያ በትናንሽ አቋራርጠን እንጨምርበታለን። እንደዚህ ከጠበስን በኋላ ጨው ምናምን አይተን ማለት ነው። ከዛ ወደ ማቅረብ የጥብስ ቅጠልም ትንሽ አረግበታለሁ፣ እሱን አሳየችኋለሁ። ቃሪያችንን ከታትፈን ጨምረናል። የጥብስ ቅጠሉንም እንደዛው እንደዚህ አድርገን እናጠፋለን ማለት ነው። ማሻአላ ሆኖ በስሏል። ሽታው ራሱ ማሻአላ ተባረከ። ርህመን ማለት ነው እና